ምንም እንኳን መስቀል አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይዞታነትና ባለቤትነት የተመዘገበ ቢሆንም ከቅርብ ጊዜያት ወዲህ ግን ማለትም መስቀል አደባባይ እድሳት ከተደረገለት በኋላ ይህ ነገር ያበቃለት ይመስላል። ከእድሳቱ በኋላ ብዙ ጊዜ መስቀል አደባባይ ላይ የተለያዩ ፕሮግራሞችን ለማዘጋጀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ብታቀርብም ተቀባይነትን ሊያገኝ አልቻለም። ነገር ግን በተቃራኒው የእስልምና ቤተ እምነቶች፣ የፕሮቴስታንት ቤተ እምነቶች ይህንን ጥያቄ ሲያቀርቡ እሽታ በማግኘት በተደጋጋሚ በዚህ ቦታ ላይ የተለያዩ ፕሮግራሞችን ማዘጋጀት ችለዋል። አሁንም በድጋሜ በዛሬ ዕለት ማለትም 29ና 30 በመስቀል አደባባይ ላይ መለኮታዊ ጉብኝት በሚል የፕሮቴስታንት ቤተ እምነቶች ታላቅ ጉባኤ በማዘጋጀት እያካሄዱበት ይገኛሉ። በዚህ ነገር የተናደዱት በጣም በርካታ ኦርቶዶክሳውያንም ይህንን ነገር መታገስ ስለከበዳቸው ሐሳባቸውን በቁጣ እየገለጹት ይገኛሉ። መለኮታዊ ጉብኝት ለኢትዮጵያ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መለኮታዊ ጉብኝት ለኢትዮጵያ ይላል እና በኢትዮጵያ ቢሆን ችግር የለውም ነበር፣ ለኢትዮጵያ ነው የሚለው። እና እናንተ መለኮታዊ ኃይል የላችሁ ወይ ለሀገራችሁ? የእናንተ መለኮታዊ ኃይል ለሀገራችሁ አይሰራም ወይ? ለዚህች ሀገር መለኮታዊ ኃይል ለመግለጽ ሜድ ኢን ጀርመን መሆን ያስፈልጋል ወይ ነው እያልኩ ያለሁት። ይሄ ሰውዬ እንግዲህ ሊመጣ ነው እየተባለ እየተነገረ ነው። 65 ዓመት የዘራው የመናፍቃን አረም ይሄው እስከዛሬ ድረስ ኢየሱስ ክርስቶስን እያስካደ ይገኛል። ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው እንግዲህ እኔ ፈረንጆቹ እኮ ባሉበት አገር ቸርቻቸውን ዘግተው ባር አድርገውታል። ቡና ቤት ካደረጉት ከረሙ እኮ ወንጌላቸውን ከድነው ምዕመኑ ጠቅላላ ግብረ ሶዶም ሆኗል፣ ሌዝቢያን ሆኗል። እንግዲህ ኢትዮጵያ ለአምስት ዓመት እንኳን መለኮታዊ ጉብኝት ያላት ሀገር ቀርቶ የጦርነት አውድማ ነው የሆነች። ወንድም ወንድሙን ሲገል፣ ጦርነት በጦርነት ሲሆን፣ እልቂት በእልቅት ሲሆን ነው ያየ ነው። ሌላው ማለት ነው። ይህ ሰው ሲመጣ አደራችሁን፣ መንቼም የመንፈስ ቅዱስ ሙላት ያለበት ሰው ነው። ድረኩን በትርጉም እንዳታጨናንቁት አደራ በአማርኛ ይስበከን፣ በኦሮምኛ፣ በጉራግኛ፣ በትግርኛ፣ በስልጥኛ፣ በአፋርኛ። ምክንያቱም በዚህ ሁሉ ብሔር ብሔረሰቦች የወንጌል አማኞች ስላሉ፣ አደራ። በእንግሊዘኛ እየተናገረ እናንተ ወደ አማርኛ እንዳተረጉሙት፣ አለበለዚያ ከመጽሐፍ ቅዱስ ሀሳብ ጋር ይጋጫል። የመንፈስ ቅዱስ ሙላት አለበት የምትሉ ሰው በእያንዳንዳችን ቋንቋ መናገር አለበት። ምክንያቱም ልሳን መናገሩ አይቀርም መቼም። ስለዚህ ኢትዮጵያ ውስጥ የማይሰማ ማንም የማያደምጠውን ቋንቋ እንዳይናገር አደራ። ምክንያቱም እኛ በጣም ብዙ ብሔር ብሔረሰቦችና ቋንቋ ያለን ስለሆነ በእያንዳንዳችን ቋንቋ እንዲናገር አደራላለሁ። ለዚህ ማስረጃ የሚሆኑን የሐዋርያት ሥራ ምዕራፍ ሁለት ከቁጥር አንድ ጀምሮ ሐዋርያት መንፈስ ቅዱስ በተሰጣቸው ጊዜ ልሳን ወይም ቋንቋ በሰማይ በወረደላቸው ጊዜ መጽሐፍ ቅዱስ ምንድን ነው የሚለን? ቁጥር ሶስት ላይ እንደዚህ ይላል እንደ እሳትም የተካፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። ቁጥር ስድስት ላይ ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰብስቦ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ሐዋርያት ከዚህ በፊት ባልተማሩት ባልተረዱት ቋንቋ ባልተወለዱበት ሀገር ቋንቋ ሲናገሩ ወንጌል ይሰሙ የነበሩ ሰዎች የሚሉትን አጡ ይላል። ስለዚህ እኛም ይህ ሰው ሲመጣ በአማርኛ፣ በኦሮምኛ፣ በትግርኛ፣ በጉራግኛ፣ በስልጥኛ ሲናገር እንሰማለን። ካልሰማን ግን ሀሰተኛውን ክርስቶስ ነው የምትገልጡት። መለኮታዊ ጉብኝት ለኢትዮጵያ ሳይሆን የጥፋት ጉብኝት ለኢትዮጵያ እንዳይሆንብን በተጨማሪ ደግሞ በዛው ቀን ምናልባት ማጣት አንገላታችሁ ድህነትን ሊሰብር አንድ ነብይ በዛው ቀን ፕሮግራም ይዞላችኋል። የፊታችን የካቲት 29 እና 30 በአይነቱ የተዘጋጀ በህይወታችሁ ላይ ከባድ የሆነ ፋይናንሻል መለቀቅን የሚያመጣ የድህነትን ቀንበር የሚሰብር የሁለት ቀን ኮንፈረንስ ተዘጋጅቷል። ልፎ ጓደኞቼ ይህም ዛሬ ራሱ ዶላር ይሻለሁ አምስት ቤት ገዛ ሁለቱ ሸጥ ነው አሁን ሶስት ቤት አለ መልኬ ራሱ መልክ እንኳን ተቀይላላለች። አረታና በእግዚአብሔር የእጅ ስራ ላይ እንድንቀልድ አታርጉ። በእውነት ዋናው ቁም ነገር የእናንተ ምርጫ ነው። ድህነትን ለማምለጥ እዚህ መራ ግብር ትመጣላችሁ ወይስ ኢትዮጵያን ለጥፋት ወደሚገበኘው ጉባኤ ትሄዳላችሁ? የእናንተ ምርጫ ነው። ይህንን መለኮታዊ ጉባኤ ለማዘጋጀት በተሰራው መድረክ ላይ ዝናብ ሲዘንብበት ነበረ። ይህንን ነገር ይዘውም በርካታ ኦርቶዶክሳውያን እሰይ ይበላቸው እግዚአብሔር እየተቆጣ ነው፣ እና የመሳሰሉትን አስተያየቶች እየሰጡ ይገኛሉ። ነገር ግን ይህ ከክርስትና የሚጠበቅ ነገር አይደለም። ምንም እንኳን የኦርቶዶክስ ጥያቄ በመስቀል አደባባይ ላይ የራሳችንን ፕሮግራም እናዘጋጅ የሚለው ቢሆንም፣ ነገር ግን በተቃራኒው ሌሎች ቤተ እምነቶች ፕሮግራም ባዘጋጁ ቁጥር የምቀኝነት መንፈስን፣ የቁጣ መንፈስን፣ የጥፋት መንፈስን እንዲሁም ሌሎች የተለያዩ መጥፎ ነገሮችን ማሰብ እነሱ ላይም እንዲደርስ መመኘት ከክርስትና የሚጠበቅ ነገር አይደለም። መጽሐፍ ቅዱስ እንደሚነግረን ቢቻላችሁስ ከሁሉም ጋር በሰላም ኑሩ ይላልና የእኛ ጥያቄ መሆን ያለበት ለእኛም ይፈቀድልን የሚለው እንጂ ሌሎች ፕሮግራሞች በተዘጋጀ ቁጥር እነሱ ላይ ጥፋት እንዲደርስ መመኘት የክርስትና ባህሪ አይደለም። ለማንኛውም ትናንት አመሻሽ አካባቢ በመድረኩ ላይ ሲዘንብ የነበረው ዝናብም ያን ያክል ከባድ ያልነበረና በዛው ቀን ምሽትም ጥቂት ፕሮግራሞች ተካሂደው ነበረ።

ቅዳሜ የካቲት 29 በይፋ መጀመር ተችሏል። ፕሮግራሙም እንዲህ በሚመስል ሁኔታ እየተካሄደ ይገኛል።

ለማንኛውም እኔ እንደ ኦርቶዶክስ ተዋሕዶ አማኝነቴ ከኦርቶዶክስ ተዋሕዶ ቤተ እምነት ውጭ ያሉትን አመለካከቶች ባልደግፍም ባልቀበላቸውም፣ ነገር ግን ከእኔ ተቃራኒ የሆኑ ሌሎች ቤተ እምነቶች በሚያዘጋጁት ፕሮግራሞች ላይ ምንም አይነት የምቀኝነት ስሜት፣ እነሱ ላይ ጥፋት እንዲደርስም የምመኝ ሰው አይደለውም። ፕሮግራሙም በሰላም ተጀምሮ በሰላም እንዲጠናቀቅ ምኞቴን እገልጻለሁ። በዚሁ አጋጣሚ ደግሞ ልክ ለፕሮቴስታንቶች ለሙስሊሞች እንዲሁም ለሌሎች ጉዳዮች መስቀል አደባባይ ክፍት እንደሆነ ሁሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ክፍት እንዲሆን በትሕትና ጠይቃለሁ። ሰላም እግዚአብሔር በሁላችንም ላይ ይሁን።